ለምን እንደሚከብደን ታውቃላችሁ ሙቀቱ እኛ በሾች እኮ ስራው ከብደን አይደለም በነገራችን ላይ ሙቀቱ ነው ምክንያቱም የዩኤ ሙቀት ወይ የዱባይ ሙቀት ኢትዮጵያ ላይ የለም እንደዚህ አይነት እሱም በቃ ስለማንችለው ነው የሚከብደን እንጂ እኮ ዩኤ ስራው የዚህን ያህል ከባድ አይደለም አሁን በአሁኑ ሰዓት ላይ ዩኤ እየመጡ ያሉት ዘጠና አምስት ፐርሰንቱ ኢትዮጵያኖች በደላ ላ ነው የሚመጡ እሱ የሚመጡ ምንድን ነው? በቀን ስራ ነው፣ በቀን ስራ ነው እየመጡት ያሉት። የቀን ስራ ደግሞ ሲመጡ ትንሽ ከበድ ይላል እና ሙቀቱም አለ። ሙቀቱ ላይ እንጂ በቅዝቃዜ በሚመጡ ሰዓት ላይ እኮ ይወይ ይዚህን ያህል የሚከብድ አገር አይደለም። ቀላል አገር ነው ይወይ በነገራችን ቀላል አገር ነው። ለመለወጥም ለመኖርም በጣም የሚመች ሀገር ነው። ለደውም ሊሆን ይችላል። ለሀብታሙ መሆን ይችላል። ይወይ ለበነገራችን ላይ እኔ በኖር ኮፈት በስድስት ዓመት ውስጥ ሀብታምም ባለው መኖር ይችላል። ዳሆም ባለው መኖር ይችላል። ብዙ ጊዜ እዩት፣ በስምንት መቶ ብር፣ በዘጠኝ መቶ ብር፣ በአንድ ሺህ ብርም፣ በሁለት ሺህ ብርም፣ በአራት ሺህ ብርም መኖር ይቻላል። ዩኤል ላይ ደግሞ ካያችሁ ቤክራይ በሁለት መቶ አምሳ ድርሃም አለ፣ በሦስት መቶ አምሳ ድርሃም በአምስት መቶ ስድስት መቶ ከዛ በላይ በፔድ ስፔስ ነው የምላችሁ። እንደዛውና ዩኤል ለመኖር ቀባ ነው። በብዛት አሁን አበሻዎች እያሉት አሉት ኦ ዩኤ በጣም ከባድ ነው ለመኖር በጣም እያሉ ነው። ከባድነቱ ምንድነው? ሙቀቱን ስላልቻሉት ነው በቃ ኮንትሮል ማድረግ ስላልቻሉ ነው እንጂ እኔ የዩኤ የዚህን ያህል ሆኖ አይደለም ማለት። እኔ በምመጣ ሰዓት ላይ በቅዝቃዜ ሰዓት ላይ ቅዝቃዜ ሰዓት ላይ ደግሞ ለእኔ ምንድነው ጠቅሞኛል። ዩኤ ለመኖር ከበር ለማድረግ እያንዳንዱ ነገር ለእኔ ጠቅሞኛል። ዩኤ ብዙዎቻችሁ አዳዲስ ሰዎች የምትመጡት ደግሞ ወደ ይሄ ስትመጡ በቃ ከቻላችሁ አዲስ ሰዎች በቅዝቃዜ ሰዓት ነው። በቅዝቃዜ ማለት ያለው በምን ሰዓት ላይ ብትመ- ተመራጭነት አለው የሚለውን እስኪ በአንድ በሁለት ቪዲዮ ሰርቼላችሁ እንታል። በሁለት ቪዲዮ ማለት ያለው ሙቀት አሁን እኔ አንድ ዲሊቨሪ ሰርች ነው። እንደዚህ ላበላብ ነው ትታያቻላ። ሹፌር ስትሆኑ ደግሞ ብዙ አይነት የሹፌር ስራ አለ። በነገራችን ዲሊቨሪ ስራ አለ ዲሊቨሪ ስትሰሩ ራሱ እንደዚህ ያህል ለምሳሌ አሁን በምሰራበት በውሃ ድርጅት ላይ ያው አንድ እሱ ምንድነው፣ አንድ ቦታ ላይ ነው ሰላሳ ጀሪካን አስቀምጬ ነው ይመጠው፣ ዲሊቨሪ አድረግ አስቀምጬ ነው ስመጣ ነው፣ ፍላቡን ታያቸኋል። ሙቀቱ ነው ግን፣ አሁን ከሁለት ወር በኋላ ብትሉኝ አሁን ይሄ ሙቀት የለ፣ ከሁለት ወር በኋላ በቃ እየወረደ ነው የሚመጣው፣ እየወረደ ዩኤ ላይ መምጣት ለምትፈልጉ ሰዎች ሰው አበሻ የሚያወራውን እንዲህ እንዲህ ነው የሚለውን ብዙ ባሰሙ ተመራጭነት አለ። ብዙዎች በአሁን ሰዓት እያደረጉ ያሉት ብዙ አበሾች እያደረጉ ያሉት ለፎሎ ለመሰብሰብ ሰብስክራይብ ለመሰብሰብ ዩኤኢ እንዲህ ናት እንዲህ ነው እ ይላሉ ብዙ ሰዎች ማለት ከፎሎ ውጭ ሌላ ነገር እንትን ለማግኘት የለው እንጂ መለጡ የምትፈልጉ ከሆነ ኑ ስትመጡ ግን በምን ሰዓት ላይ በመጣ ተመራጭነት አለው፣ ምን አይነት ስራ በመጣ ተመራጭነት አለው የሚለው አጥነታችሁ ነው። በተረፈ ወይ ላይ ምንም የከብድ ነገር የለም። አላማ አድርጋችሁ ከመጣችሁ መለወጥ ትችላላችሁ። ይሄላ ምንም አይደለም። ይሁት ለምሳሌ አሁን እናንተን እያወራው ይጠፋል። ለምሳሌ አሁን ይሁት እኔ እየተጠቀም ካሉት ኤሲውላችሁ ኤሲው አንድ ላይ ነው። ወደዚህ ሳደርገው በጣም ከፍ እያል ሄዳል። ይሁት አሁን ላቡን ይሁት ወደ ኤሲ ራሴ ላስጠገየው አለ አንድ ደቂቃ፣ ከዛ እንትን እያለ ሄዳል። በቃ ይሄ ላቡ እየጠፋ ይሄዳል፣ ምንም አይደለም። እና ዋናው ምንድነው? ወጣት ውሃ ከምንም በላይ ወሳኝነት አለው። አሁን ዩኤ ላይ ውሃ ወሳኝነት አለው። እኔ ዩኤ ላይ ከምግብ በላይ ውሃ ብትጠጡ ተመራጭነት አለው። ምክንያቱም ያወጣችሁትን ላምተውት በዋ ነው። እና ቀላል ነው። ለማንኛውም ስለ ዩኤ ነው ይመስላል ያለው ነገር አቢ ሚዲያን መሰል ስለ ዩኤ የተለያዩ መረጃዎችን በብዛት ደግሞ እንደ ቲፕ ልንገራችሁ። ዩኤ ላይ የምትኖሩ ወይ ለምንኖሩ የምታስቡ ከሆነ በብዛት ውጭ ምግቦች ምናምን እንዳትጠቀሙ እንጂ በቃ እንደኔ ምታያቸኋል አብስላችሁ መጠቀም፣ አብስላችሁ ቁርስም እንደ ፓንኬክ የተለያዩ። እዚህ ሀገር በነገራችን ላይ ዩኤ፣ አንድ ቁርስ አንድ ቁርስ ላይ አንድ እንቁላል ለመግዛት ይታያችኋል፣ ይሄ ነው ይሄ ማለት ዜሮ ነጥብ አምሳ ሳንቲም የዩ የተዳረ ብመ በዜሮ ነጥብ አምሳ ሳንቲም እንቁላል ትገዛላችሁ ፉርኖ ድቄት ትገዛላችሁ ፉርኖ ድቄት በነገራችን ላይ ቀላል ነው በኪሎ ነው በኪሎ ስላችሁ ሶስት ኪሎ የታሸገው በሰባት ብር ስምንት ብር ኦፈር ሲወጣ ኦፈር በየሳምንት ይወጣል እየቀነሰ ማለት ነው እና በቃ ላይክ አድርጉ። ቲክቶክ ላይ የምትፎሎ እያደረጋችሁ ሙቀቱ ይጠፋል፣ ይታያችኋል። ሙቀቱ ይጠፋል እት እት ኦ ማይ ጋድ በቃ ጠፋ። ይሄ ነው ማለት ይታያችኋል። ይሁት በቃ ይሄ ነው ይሄ ማለት አንድ ዲሊቨሪ ይሰራላችሁ። በቃ እረፍት ነው። አብሶ ደግሞ በብዛት የቀን ሰራተኞች ደግሞ ትንሽ አታካብዱት። ማለት ይህ ከባድ ናት ምናምን እንደዚህ ስራው አየሩ ምናምን እያላችሁ ብዙ አትለፍልፍ። ምክንያቱም እኛ በሻ አይደለም እኛ በሾች ብቻ አይደለም የምንሰራው፣ የተለያዩ አገሮች ይሰሩታል። ይህ ይሰራሉ ምንም ይሰሩታል፣ ምንም አይደለም፣ እየሰሩት ነው። በነገራችን ላይ ከኔ በላይ እናንተ እረፍት አላችሁ። እረፍት ጠዋት ላይ ምናልባት ሲክስ ኦክሎክ ወይ ስምንት ሰዓት የምትንቀሳቀሳ ስትሄዱ መተኛ ትችላላችሁ። ለአንቺ ብሬክ አለ፣ የምሳ ሰዓት እረፍት አለ፣ ሁለት ሰዓት ይሃል። ማታ ራሱ እረፍት አለ። ገቨርንመንት ወይ መንግስት በሚዘጋ ሰዓት ላይ ሶስት ቀን አራት ቀን ይዘጋል። እኛ ምናልባት አንዳንዴ ዲሊቨሪ ላይ በሳምንት አንዴ ሶሪ፣ በሳምንት በሳምንት ላለው አንዴ ብቻ ሊዘጋ ይችላል። ሶስት ቀን አራት ቀን መንግስት ከዘጋ እናንተ ይዘጋ፣ እኛ ዲሊቨሪ ላይ ሲሆን የለም አይዘጋም። እና ብዙ ኦፖርቹኒቲ አላችሁ እራሳችሁን ለመለወጥ የተሻለ ነገር ለማግኘት እና ማድረግ ትችላላችሁ። ለማንኛውም ይህን ይመስላል። በቀጣይ በሌሎች ቪዲዮዎች እንገናኛለን። ይህን ቪዲዮ ላይክ ማድረጋችሁ እንዳረሱ፣ ለሀቢ ሚዲያ የተቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳረሱ። የደውላ መልከት ኦል አድርጎት